ህ ይመጣእንደእኔ ስራ በደረሰብሽ ነገር በጣም ነዘብኩ። ሰላም ነው አይደል? አይዞሽ ስራ ነው። ፈጣሪ ስራቸውን ይሰጣቸው። አሜን፣ ሁሉም የስራውን ያገኘ። ምን ነው ሰላምዬ? ዛሬ ቡና የለም? ንፍላ። ሌላ ጊዜ። አንቺ አይደለሽ እንዴ እንግዳ ሲመጣ ካላፈላሁም እምትይው። ዛሬ ምን ተገኘ? ይሄ በረሃ ቀልቤን ሰረቀኝ መሰለኝ። አይዞሽ

በብረት ሲወጡትም ዝም መልሰው ደግሞ በትኩስ ውሃም ሲያቃጥሉት ሲያቃጥሉ ዝም። ዝም በማለቱ ነው በአለም ላይ የተወደደው እምነት ነው። ዝምታ ሀ ወርቅ ነው ይባላል። እኔ ልሂድ እ ትንሽ አትጫወት። አይ ልሂድ። ከሰላም ጋር የምትወሩት ነገር አለ? ቁጭ ሰማ። ደስ ነው የነበረ። ያው ዞሮ ዞሮ መስማት አይቀርም። በሜር አጋጥምብናል እንዴ ሰላም የቡና ካለው ድጋሚኝ። እስኪ ሰላም ብሩኪ ምነግርሽ ነገር አለ ስለ ሀቢቤ ሀቢብቲ የደላላው ልጅ በማገጥ ሰላምን ከነበረችበት ወይ ደግሞ ከታገተችበት አስመልጣ አስመልሳለች። ታዲያ አሁን ላይ የደላላው ልጅ ባታግት ኑሮ ሰላም አትመለስም ነበር። ግን ደግሞ ናቲ እሷን ሳያመክራት እንዲሁም ጓደኛው ሳያማክር ቤቱን ለብሩኬ ሽጧል ማለት ነው። ብሩኬም በድጋሜ ሰላምን አስፈራርቷታል። አንድ ነገር ስለእኔ ትፍሽ ብትይ ህይወትሽ ነው ሲኦል የማደርግብሽ አድበሽ ቁጭ ብት ይሻላል ቡና በእሳት ይቆላል ከተቆላም በኋላ ይወቀጣል ከተወቀጠን በኋላ ድጋሜ በውሃ ፈልቶ ነው ሰውን ዝም በማለቱ ነው ሰውን የሚያጠግበው እና ልክ እንደ ቡና የሰው ልጅ ረጋ ማለት መታገስ አለበት ብሎ ቅኔም ሲናገር ነበር ታዲያ በዚህ መሀል ሰላም እሱ ከወጣ በኋላ አንድ ነገር የምነግርሽ ስለ ብሩኬ አለ በማለት ለሀቢብቲ ትናገራለች። እዚህ ላይ ነው ፓርቱ ያለቀው። ሰላም ውድና የተከበራችሁ የቲጂሾ ቤተሰቦች ለቲጂሾ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። እንዲሁም ቪዲዮውን በላይክ ጀምሩት። ናቲ ትልቅ ስህተት ሰርቷል። ሀቢብቲ ቤትን እንዳትሸጥ እንዳትሞክር፣ የሰላምን ነገር በእኔ ላይ ጣለው ስትለው ነበረ ታዲያ ናቲ አሁን ላይ አንቺ ስለ ሰላም ችላ ብለሻል። ሰላም አታሳዝንሽም? ሞ እህቴ እኮ እየተሰቃየች ነው ያለችው በረሃ ለበረሃ ላይ እያላት ነበር። ታዲያ ሀቢብቲ የቤት ያመጣችው ልጅ አግታ ነበር ያመጣችው። ለናቴ ግን የጓደኛ ልጅ ነው ብላ ነበረ የነገረችው። እሱም አሁን ላይ ስለሰላም ሰላም መጨነቅ ትተሽ የጓደኛሽ ልጅ ነው ይዘሽ የምትመጪው፣ ምንም ደንታ እየሰጠሽ አይደለም ለእኔ እያሰብሽ ወይ ደግሞ ለ ሰላም እያሰብሽ አይደለም በማለት ያስቀይማታል። እሷም እንግዲህ የእህቱ ጉዳይ ነው እንጂ ሌላ ነገር ለእኔ ለመናገር ፈልጎ አይደለም በማለት ትረዳዋለች። ታዲያ እሱ በዚህ መሀል ቤቱን በቾኮላ ይሸጠዋል፣ ለሀቢብቲ ፍቅረኛ። ስንቶቻችንን ነገሮችን ረጋ ብለን የም አስተውለን የምንሰራው የምናደርገው ታዲያ ናቲ በሀቢብቲ ሀሳብ ባለመስማማቱ ቤቱ አምልጦታል ማለት ነው። አሁን ላይ ለብሩክ ደውሎ ቤቱን እፈልገዋለው ብሩን ደግሞ እመልስልሃለው ብሎ ሲነግረው አይ አሁን ላይ ብሩ አያስፈልገኝም ብሎታል። እናም ቤቱን እንዳይመል እንደማይመልስለት ቤቱን ለቆ እንዲወጣለት እያስጠነቀቀ ነበረ። ታዲያ በፊት ላይ በሀቢብቲ ሀሳብ ተስማምቶ ቢሆን ኖሮ ወይ ደግሞ ሰላምን በቅርብ ጊዜ እመልስልህ እመልሳታለሁ የደላሎቹን ነገር በኔ ጣለው ስትለው፣ እሱ ደግሞ አላመነም። ስለ ስደት ብዙ ነገሮችን ስለምታውቅ የደላላውንም ሴራ ስለምታውቅ ነበር ልጁን አግታበት። አንተ ልጅህን ማግኘት የምትፈልግ ከሆነ ሰላምን ለእኔ መመለስ አለብ፣ በሚል ሰላምን ወደ ቤቷ መልሳታለች ማለት ነው። ልጁንም ለባለቤቱ ሰጥታለች። ከዛ በኋላ ግን ብዙ ነገሮች ሊፈጠሩ ነው ማለት ነው። እስኪ እናንተም ሰላም አሁን ላይ ለሀቢብቲ ስለ ብሩኬ ሁሉንም ነገር ትነግረዋለች ብላችሁ ታስባላችሁ? አስተያየታችሁ ወይ ደግሞ ግምታችሁን ኮመንት ላይ አስቀምጡልኝ። ሀቢብቲን ሙሉ በሙሉ ሲያምናት የነበረው የናቲ ጓደኛ ነው። እንዲሁ ደግሞ አብሮ አደጉ የሰላም ጓደኛ ነው ማለት ነው። ታዲያ አሁን ላይ የሆነ ያለውን ነገር ሀቢብቲም አታውቅም። ማኑ እንደዚህ ያደረገው የሚለውን ነገር ስለማታውቅ ነው ከሀቢቢ ጋር ተገናኝታ ወይ ደግሞ ፍቅረኛ ነው የወደፊት ባሌ ነው የምትለው ሰው ጋር ተገናኝታ ሻይ ቡና እያለች ነበረ። ከዛም ወደ ቤት መሄድ አለብን፣ አንዳንድ ነገሮችን ሰላምን ማውራት እፈልጋለው። ያኔ ምን እንዳጋጠማት ቁጭ ብዬ አላወራዋትኝም። አሁን ወደ ቤት ተመልሼ ሰላምን ማረጋጋትና ማበረታታት ወይ ደግሞ እሷን እሷ ጎን መቆሙ አለብኝ ብላ ወስና ወደ ቤት ልትመለስ ስትል እኔም እጎንሾ እኜ ላግዝሽ እፈልጋለው አጽናናት አለው። እሷንም አብረን ወደ ቤት እንዳን ደግሞ ናቲ ይኖራል ብዬ ፈራው ይላታል። ከዛም አሁን ናቲ ቤት የለም በማለት ተያይዘው ወደ ናቲ ቤት ይሄዳሉ። ታዲያ ይህንን ሴራ እሱ እንዳደረገ ሀቢብቲ ብትደርስበት ምን የምታደርግ ይመስላችኋል? አስተያየቶችን እንደተለመደው ኮመንት ላይ አስቀምጡልኝ። ታዲያ ሀቢብትና ሀቢቢ ወይ ደግሞ ሀቢብትና ቡሩኬ ወደ ቤት ሲመጡ ሰላም በጣም ደንግጣል ነበረ በዛም ላይ ጆሮዋ ላይ ሹክ ብሎባታል። አንድ ነገር ስለኔ ብታወሪ አጠፋሽ አለው ሕይወትሽን ነው ሲኦል የማደርግብሽ እያለ በተደጋጋሚ ያስፈራራታል። እንዲሁም ደግሞ የደላላ ቢሮ ሆኖ ሲያስፈራራትም ነበር። አርድሻ አለው የሆነ ነገር ብትናገሪ ስለኔ ትንፍሽ ብት እውነቴን ነው የምልሽ እዚቺ ምድር ላይ መኖርሽን እንድትጠይ ነው የሚያደርግሽ እያለ ያስፈራራት ነው። ታዲያ ይህንን ዛቻ ወይ ደግሞ ይህንን ነገር ፈርታ ምናልባት ለሀቢብቲ አትናገርም የሚል ሀሳብ ነበረኝን ራሱ ግን ደግሞ አሁን ላይ እሱ ከወጣ በኋላ ለእሷ የምነግርሽ ነገር አለ ስትላት ሀቢብትስ አምና የምትቀበል ይመስላችኋል? ሰላም ስለ ብሩኬ ሁሉንም ነገር ከነገረቻት በኋላ ሀቢብትስ አምና ይህንን ነገር የምትቀበል ይመስላችኋል? ድፍረቱስ ይኖራታሉ ወይ ነው? ሀቢብቲ ለማመን በጣም የወደፊት ባሌ ነው የምትለው ስደት ላይ ሆና ለሱ ብር ስትልክለት ነበር። ሀቢብቲ ሀቢብቲ የምታውቀው ብሩክ ወይ ደግሞ ሀቢቢ ሌላ ነው ሌላ ሰው ሆኖ ሀረመኔና ጨካኝ ለሴት ልጅ የማይራራ ለገንዘብ ብቻና ለሆዱ ብቻ የሚኖር ሰው መሆኑን አታውቅም። ይህንንስ ነገር ሰላም ከነገረችው በኋላ ራስ ወዳድነት፣ እንዲሁም ደግሞ ብር የሚወድና በሴት ልጅ የሚጫወት መሆኑን ከሰማች አምናስ የምትቀበል ይመስላችኋል ወይ? እውነት በጣም ያሳዝናል። እንደዛውም ሆኖ ደግሞ ጥሩ ደላላዎችም አሉ። በአንዳንድ መጥፎ ደላላዎች ጥሩ ደላላዎችም አንድ ላይ ተጨፍል ቆ ስማቸው ይጠፋል። እውነት ነው። ጥሩ ሰዎች ባሉበት ቦታም ደግሞ መጥፎ ሰዎች ይገኛሉ። ዳላላ ሞገስም ሀረመኔ እና ራስ ወዳድ ነው። ባለቤት አለው፣ ልጅም አለው። ለልጁ ግን ትምህርት ሳያጎልበት ያስተምራል። ልክ እንደ ራሳችን ልጅ ሌላኛውንም ብንወድስ ሰብዓዊነት የሚሰማው አይነት ሰው አይደለም። ባለቤቱ አሁን ላይ ተናዳለች። ልጄ ለምን እንደታገተብኝ ማወቅ እፈልጋለሁኝ። እናም ደግሞ ለ ለዛች ለጋቿ ዋጋዋን ሰጣት አለው። ስልክ ቁጥሯን ስጠኝ ሲላት ስትላት ስልክ ቁጥሯንም ሰጥቷት ነበረ። ታዲያ የልጁ እናት ወደ ሀቢብቲ ስትደውል ምን ምታደርግ ይመስላቸዋል? እናም ደግሞ የልጁ አባት አሁን ላይ እየሰራው ያለ ነገር ትክክል አይደለም። ግን ደግሞ ሞገስና ቡሩኮይ ደግሞ የሀቢብቲ ፍቅረኛ አንድ ነገር ሳይነጋገሩ ነው። በመሀላቸው ምን እንደሚፈጠር አይታወቅም። ቤት መግዛቱን ሞገስ አያውቅም ደላላው ታዲያ አሁን ላይ የሰላም ወንድም ወይ ደግሞ ናቲ ሄዶ ቤቱን ኮ ገዝቶኛል። አሁን ላይ ግን ብሩን ልመልስለት እፈልጋለሁ። አንተንም ሳላመሰግን ነው እንግዲህ ለሰላም ያለኝ ፍቅርና ክብር ነው። ወይ ደግሞ እሷን ብዙ በደልና ስቃይ ሲደርስባት ስለነበረ እሷን ለማስመለጥና ከፍዬ እሷ እንድትወጣልኝ ብቻ ስለምፈልግ ለአንተ አላማከርኩህም። ገዝቶኝ ነበረ ቤት። ያ ሰው ደግሞ በጣም መልካምና ጥሩ ሰው ነው። ይለዋል። ናቲ ለሞገስ ታዲያ ሞገስ እንዴት ለእኔ ሳይነግረኝ ቤት ይገዛል? የደላላ እንዳልቀበለው ነው አይደል? የሱን ነገር ለእኔ ተወው ብ ይለዋል ማለት ነው ለናቲ ናቲ ይህንን አያደርግም በጣም መልካም ሰው ነው ብሎታል። ታዲያ ናቲ ከዚህ በፊት ይጠራጠር ነበር። የሆነ ቦታ ላይ የማቅህ ይመስለዋል ብሎታል ለብሩክ ማለት ነው። ታዲያ ጥርጣሬውን ሰው ተመሳስሎብህ ሊሆን ይችላል በማለት አሳምኖ ስለነበረ ነው። አሁን ላይ ሰላም ሁሉም ነገር ገብቷታል። እንዲሁም ደግሞ ወንድሟንም እንዲሁም ሀቢብትንም ይቅርታ ጠይቃለች። አንቺን መስማት ነበረብኝ በማለት ብዙ ጊዜ ለእኛ ብሎ የሚያስቡ ለእኛ የሚቆረቀሩ የእኛን ጉዳት የማይፈልጉ ሰዎችን ቆም ብለን አናዳምጥም፣ አንሰማም፣ ምክርም አንቀበልም። ከውጭ ሆኖ የሚወሰውሱን ለእኛ አሳቢ መስሎ እኛን የሚጎዱን ብር የሚቀ በሉን መከራ ስቃይን የሚያሳዩን ሰዎችን ነው የምንሰማው፣ ልባችንም ሰጥተን የምናዳምጠው አስመሳይ ሰዎችን ናቸው ነው ማለት ነው። ታዲያ አሁን ላይ ብሩኬ ሰላም ላይ ያደረሰው ነገር ውስጧን ጎድታታል። ግን ደግሞ የእኔ ጉዳት የሀቢብቲ ጉዳት ነው፣ እስከዛሬ ድረስ ሀቢብቲም ሲጫወትባት ነበር በማለት ይህንን ነገር በማሰብ ሰላም አሁን ላይ የሚመጣብኝ የሚደርስብኝ ነገር ሁሉ እችለዋለው ሕይወቴንም ሲኦል ባያደርግብኝ ግን ለሀቢብቲ መድረስ አለብኝ በማለት መሰለኝ ለመናገር ያቀደችው። ስለ ብሩኬ ሁሉንም ነገር መናገር እየፈለገችው። አንዳንድ ጊዜ ራሳችንን ወደን ሌሎች እህቶቻችንን መጉዳት የለብንም እና አሁን ላይ ሀቢብቲ ሕይወቷን ታድጋታለች። ነገ ደግሞ በሌሎች ሴቶች ላይ መጫወታቸው አይቀርም በማለት ሰላም እንግዲህ ለሀቢብቲ ሁሉንም ነገር ልትናገር ነው ማለት ነው። እንግዲህ የቤተሰቦቻችንን ምክርና ሁሉንም ነገር መቀበል አለብን። ቤተሰቦቻችን እኛን የሚቆጡን እኛ ወደ ሌላ ነገር እንዳንሄድ፣ ልጆቻቸው መጥፎ ነገር ላይ እንዳይወድቁ ነው ቤተሰብ የሚመክረው። ሀቢብትም የሰው ሀገር ቀምሳ ስለነበረ የሰው ሀገር ጥሩ እንዳልነበር እናም ደግሞ መሄድ የምትፈልጊ ከሆነ እኔ ሁኔታዎችን አመቻችቼ በጓደኞቼ በኩል እልክሻለሁ ስትላት፣ ሰላም ደግሞ ይህንን ምክር ሳትሰማ ነበር ነበረ የቡሩኬን ምክር ሰምታ ወደ ውጭ ሀገር ለመሄድ ያቀደች